ከአማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ ያለውን የምሽቱን የትዕይንተ ዜና መሰናዶ ነው እየተከታተላችሁ የምትገኙት ከእኛ ጋር ስለሆናችሁ ድግ እናመሰግናለን ዘገባዎቻችን አሁንም ይቀጥላሉ አሁን ደግሞ ወደ አዲስ አበባ ስቱዲዮችን የምናመራው ቀሪ መረጃዎችን እንከታተላለን ሁላ ሀገር አተሮ መረጃዎቹን ታጋራናለች መልካም ቆይታ ሰላም ደናስጥ የምትከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሁሉ አገራተሩ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። ቀዳሚው እንዳደረግነው ዜናችንን ስናልፍ መሰረታዊ ፍጆታዎችና መሰል የንግድ ተግባራት ላይ ጥረቶች ቢደረጉም ያለፈው ስድስት ወር ወጪ ንግድ ገቢው ግን ካለፈው ዓመት ጋር ሲነጻጸር በ132 ሚሊዮን ዶላር መቀነሱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሚኒስቴሩ የመጀመሪያ ግማሽ ዓመት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት በቀረበበት መድረክ ሀገራዊ የኑሮ ውድነት የዋጋ ንረትና የምርት ተደራሽነት ችግር ጎልተው የተነሱ ሀሳቦች ሆነዋል። እንዳልካቸው አባቡን ያዘጋጀው የንግድና ቀጠናዊ ትስስር ሚኒስቴር በ2014 ዓ ም በአዋጅ ቁጥር 1263 ዝባር 2014 ሲቋቋም ከጎረቤትና ቀጠናዊ ሀገራት ጋር ግንኙነትን ማጠናከር፣ የወጪና ገቢ ንግድ ማስፋትና የዕቃዎች ጥራት ደረጃ ማውጣትና መቆጣጠር መሰረታዊ የንግድ ዕቃዎችና አገልግሎቶች ላይ የዋጋ ቁጥጥር ማድረግ እንዲሁም ፖሊሲና ስትራቴጂዎችን ማውጣትና ሲፈቀድ ቁጥጥር ማድረግ ከተሰጡት ኃላፊነቶች ዋና ዋናዎቹ ናቸው። ሚኒስቴር መስሪያ ቤቱ የ2015 መጀመሪያ ግማሽ ዓመት አፈጻጸሙን በሕዝብ ተወካዮች ምክር ቤት ለንግድና ቱሪዝም ቋሚ ኮሚቴ አቅርቧል። በበጀት ዓመቱ 6 ወራት በአገር አቀፍ ደረጃ በአጠቃላይ 2 ሚሊዮን 12178 የንግድ ምዝገባና ፈቃድ አገልግሎት ለመስጠት ታቅዶ አንድ ሚሊዮን 853,618 ወይም የቅዱ 92% አገልግሎት የተሰጠ ሲሆን በ792 የንግድ ድርጅቶች ላይ በተሰጣቸው ንግድ ፈቃድ በሀገራችን ለሚስተዋለው የዋጋ ንረትና የኑሮ ውድነት የውጭ ምንዛሪ በመመደብና ለአምራች ኢንዱስትሪዎች ድፍድፍ ዘይት እንዲቀርብ ማድረግ ከ69 ነጥብ 37 ሚሊዮን ሊትር ዘይት በላይ በሀገር ውስጥ ተመርቶ ለኅብረተሰቡ ተሰራጭቷል። ከስኳር አቅርቦትና ስርጭት ጋር በተያያዘ ባለፉት ስድስት ወራት 1 ነጥብ 67 ሚሊዮን ኩንታል ስኳር ለማቅረብ ቢታቀድም ማቅረብ የተቻለው 445532 ኩንታል ወይም 26 ነጥብ 7 በመቶ ብቻ ነው። የውጪ ንግድ ገቢ ከማሳደግ አኳያ ባለፉት ስድስት ወራት ሁለት ነጥብ ሁለት ዘጠኝ ስድስት ቢሊዮን የአሜሪካን ዶላር ገቢ ለማግኘት አቅዶ አንድ ነጥብ ሰባት አምስት ዘጠኝ ዘጠኝ ቢሊዮን የአሜሪካን ዶላር የቅዱ ሰባ ስድስት ነጥብ ሰባት ፐርሰንት ገቢ ማግኘት ተችሏል። ይህ አፈጻጽም ከሁለት ሺህ አስራ አራት በጀት ዓመት ተመሳሳይ ወራት ከተገኘው ገቢ ጋር ሲነጻጸር አንድ መቶ ሰላሳ አንድ ነጥብ ዘጠኝ ሰባት ሶስት ሚሊዮን የአሜሪካን ዶላር ቅናሽ አሳይቷል። ከነዚህ በተጨማሪ በግማሽ ዓመቱ በፍራንኮ ቫሉታ ከቀረጥ ነፃ እንዲገቡ በተፈቀደው መሰረት 479 ሚሊዮን ሊትር ዘይት፣ 4.5 ሚሊዮን ኩንታል ስኳር ስኳርና 2.4 ሚሊዮን ኩንታል ሩዝ ወደ ሀገር ውስጥ ገብቷል። አምራችና ሸማችን የሚያገናኙ የገበያ ማዕከላት ግንባታና የቅዳሜና እሁድ ግብይቶችም ክፍት ተደርገዋል ተብሏል። ሆኖም በንግድና ቱሪዝም ቋሚ ኮሚቴ አባላትና ከህዝብ ባሰባሰቧቸው መጠይቆችና በመስክ ምልከታዎች አሁንም እርካታን ማምጣት አልተቻለም የሚሉ ሀሳቦችና ጥያቄዎች በምክር ቤቱ ተነስተዋል። በሀገራችን በንግድ ስርዓቱ ዝንፈት ምክንያት እያሻቀበ ያለው የኑሮ ውድነት ለኢትዮጵያና ና ኢትዮጵያውያን ፈተና ከሆነ ውሎ አድሯል። ምክንያታዊ ያልሆነ በእቃዎች ላይ የሚታይ ተከታታይ የዋጋ ጭማሪ የህብረተሰቡን ኑሮ ከድጡ ወደ ማጡ ከቶታል። በኢትዮጵያ ድንበር አካባቢዎች እየታየ ያለው ንግድ በአመዛኙ ጤናማ ያልሆነ፣ በስርዓት የማይመራ ምርቶቻችን በኮንትሮባንድ በገፍ እየወጡ አገራችን በቢሊዮን የሚቆጠር የውጭ ምንዛሬ የምታጣበት ሁኔታ ዛሬም አልቆመም። ቋሚ ኮሚቴያችን በተለያዩ ክልሎች በመስክ ሄዶ እንዳረጋገጠው የምርት እጥረቱ እንዳለ ሆኖ ለህብረተሰቡ የቀረበው ምርትም የስርጭት ፍትሃዊነትና የተደራሽነት ችግር እንዳለበትና ይህም እንዲስተካከልለት ህብረተሰቡ ተደጋጋሚ ይጠይቃል። በቅርቡ ሲሚንቶን አስመልክቶ በተወሰነው ውሳኔ በነጻ ገበያ ለመሸጥ ተሞክሯል። ክልሎች ጭራሹን የሲሚንቶ ምርት ሊያገኙ አልቻሉም። ከምክር ቤቱ ለተነሱ ጥያቄዎችም በሚኒስቴር መስሪያ ቤቱ ምላሽ ተሰጥቶባቸዋል። የተከበረው ምክር ቤት በግልጽ እንዲያውቅልን የምንፈልገው ስርጭቱና ግብይቱ ቸርቻሪ እና ከፋፋዊ የመምረት ነጻነት መብት ለአምራቾቹ ስለተሰጠ በፕሮሰስ ላይ ናቸው። ሆፍሊ በየሚቀጥለው ሳምንት የዋጋው ጉዳይ እንደሚስተካከል ነው። ዘይት ምርት እስካሁን ባለን መረጃ የዘይት ክፍተት ያለበት ቦታ ላይ ዩኒቨርሲቲዎች ነበር ያቀረቡልን። ፈተና የስኳር አቅርቦት አንደኛ ፋብሪካዎቻችን ማምረት የጀመሩት ባለፈው ወር ነው። ከውጭ የሚገባው የሁለት ሚሊዮን ወይም የሁለት መቶ ሺ ሜትሪክ ቶንስ ስኳር ሲገባ በአሁን በጠቀስኩት የዋጋ ተመን መሰረት ስርጭቱ እየተሻሻለ ይሄዳል። ኮንትሮባንዲስቶችን ለቁጥጥር ለማቅረብ የሚደረጉ ጥረቶች የፈለገ ቢኖሩ ጉዳዩን አሳሳቢ እና አስቸጋሪ አድርጎታል። በእኛ በኩል በተለያዩ ቦታዎች ያለንን የሌለን አቅም ተጠቅመን ተሽከርካሪዎቻችን፣ የሰው ኃይላችን፣ በጀታችን ሙሉ ለሙሉ እያለቀ ያለው የኮንትሮባንድ ቁጥጥሩ ላይ ነው እና ችግሩ ትክክል ነው። ውጤቱን ጭምር ይን ሊገኝ የቻለውም ይህም በማድረጋችን ሚኒስቴር መስሪያ ቤቱ ህግና ስርዓትን በማስከበር ሂደቱ 158 ህግ ወጦች ላይ ህጋዊና አስተዳድራዊ እርምጃ መውሰዱንና ና 3300 ደላሎች ላይ ንግድ ፈቃዳቸውን እንዳይታደስ ማድረጉን ገልጿል። የፊታችን የካቲት 7 2015 ዓ ም ጀምሮ የአፍሪካ ህብረት መደበኛ ጉባኤውን ያካሄዳል። ኢትዮጵያ ጉባኤውን በተሳካ ሁኔታ ለማካሄድ በተለያዩ ተቋማት በኩል ዝግጅቶች እያደረገች ትገኛለች። ሆቴሎች ይህንን በመገንዘብ አገልግሎት መስጠት ብቻ ሳይሆን ሀገራዊ ተልእኮ እንዳለባቸው አውቀው መስራት ይጠበቅባቸዋል ያሉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ ናቸው። አንዷ ለምናም ዝርዝር አዘጋጅቷል። ሰላስስድስተኛው የአፍሪካ ሕብረት መደበኛ የመሪዎች ጉባኤ ና የሚኒስትሮች ስብሰባዊ ፊታችን የካቲስ ሰባት 2015 ጀምሮ በመዲናው አዲስ አበባ ይካሄዳል። ጉባኤ የተሳካ እንዲሆን ኢትዮጵያ 30 ተቋማቶቿን አቀናጅታ ዝግጅት እያደረገች ትገኛለች። በዚህም ሆቴሎች የሚኖራቸውን ዝግጅት በተመለከተ መድረክ አዘጋጅቶ ውይይት ያካሄደው የቱሪዝም ሚኒስቴር ከሆቴሎች ጋር በመቀናጀት ለእንግዶች ምቹ አካባቢን ለመፍጠር ዝግጅት ተደርጓል ብለዋል። የቱሪዝም ሚኒስትር ዴታዋ ወይዘሮ ሰላማዊ ዳዊት ስማርት ካርድ በማዘጋጀት እንግዶች በቀላሉ መገልገል እንዲችሉ ዝግጅት አድርገናል ብለዋል። በርካታ አክቲቪቲዎች ሆቴሎች ዝግጁ እንዲሆኑ ስንሰራ ቆይተናል። ከዚህ በፊት ከነበረው የተለያዩ ማሻሻያዎችን፣ የመመሪያ ማሻሻያዎችን፣ የደረጃ አሰጣጥ ሂደቶችን በየጊዜው ቼክ የማድረግ ስራዎችን እነዚህን በተቻለ መጠን ሲሰራ ቆይቷል። ከዚህ ባሻገር ደግሞ የስማርት ካርድ ሲስተምም አዘጋጅተናል። ስማርት ካርዱ የበለጠ ኢዝሊ እንዲገዙ ኢዝሊ እንዲንቀሳቀሱ የሚያደርጋቸውም የሚያደርግ እድል ይፈጥራል ብለን እናስባለን። ባለፈው ዓመት ከነበረን ዝግጅት በተሻለ ሁኔታ እንግዶችን ተቀብሎ ጉባኤውን ለማከናወን ዘንድሮ በቂ ዝግጅት እየተደረገ ነው ያለው ደግሞ የውጭ ጉዳይ ሚኒስቴር ነው። ሚኒስትር ዴኤታዋ አምባሳደር ብርቱካን አያኖ የእንግዶች መጨረሻ መዳረሻ ሆቴሎች በመሆናቸው በቂ ዝግጅት ማድረግ እንደሚኖርባቸው አሳስበዋል። በኮሮና ምክንያት የተዳከመው የሆቴል ዘርፍ ለማነቃቃት ጥሩ አጋጣሚ መፍጠሩን ያነሱት አምባሳደር ብርቱካን ያ ማለት ግን የሆቴሎችን ዋጋ በማናር እንግዶችን ማስመረር ተገቢ አለመሆኑን መሆኑን አስገንዝበዋል። መልካም አገልግሎት ለራሳችን ስምን መሸጥ መሆኑን በመረዳት ሆቴሎች አገልግሎት መስጠት ብቻ ሳይሆን የሀገር ገጽታ ግንባታ ሚናቸውን መወጣት ይኖርባቸዋል ሲሉ ተናግረዋል። የሚመለከታቸው ተቋማት ዘንድሮ ምን አለ የሚል ፕሮግራም አዘጋጅተናል። ሰው ሆቴሎች ጋር ቱር ኦፕሬተሮች ጋር፣ ሌሎች ጉዳዩ የሚመለከታቸው ጋር ዘንድሮ ምን አለ ለየት ያለ ነገር ኢትዮጵያ አዘጋጅናት። አዎ፣ የተለመደ ነው። በየአመቱ የተለመደ ነው ሳይሆን፣ በየአመቱ አዳዲስ ነገር ማሳየት ይጠበቅብናል። ከቢዝነስ ባሻገር ሀገራዊ ተልእኮ ያለው ነው ማለት ነው። ለሀገር ገጽታ ነው። የሀገራዊ ኃላፊነት አለባቸው። ዝም ብሎ ገበያ ብቻ አይደለም። ሶ በዚህ ደረጃ ታሳቢ ያደረገ ዝግጅት እንድታደርጉ ይጠበቃል። ዘንድሮ የምታደረጉት ዝግጅትና መስተንግዶ ለሚቀጥለው አመት ደግሞ መልእክት መሸጥ ማለት ነው። ኦ ይሄ ሆቴል እንደዚህ አይነት ዝግጅት ነበረው ና ሶ ኔክስት የር ዴሊጌሽኔን እዚህ ነው ማሳርፈው እንዲል ንባሲው መሪውም ዴሊጌሽኑም አይ በሚቀጥለው አመትማ እኛ እዚህ እንዲል ማለት። የብሔራዊ መረጃ ደህንነት በበኩሉ በሆቴሎች በአየር መንገዶችና እንግዶች በሚዘዋወሩባቸው የገበያ አካባቢዎች በመስሪያ ቤቱ የሚመራ ልዩ ጥበቃ ካሁን ጀምሮ ስምሪት መሰጠቱን አሳውቋል። ሆቴሎችም በክፍሎቻቸው የሚያርፍ እንግዶችን መረጃ እንዲሰጡ አሳስበዋል። ጤና ሚኒስቴር በበኩሉ የጤና ፕሮቶኮሎችን በተገቢው መንገድ እንዲተገበሩ ዝግጅት ማድረጉን በመግለጽ የኢቦላ ና የኮሮና ቫይረስ ምርመራ ለማድረግ ቅድመ ዝግጅት ተጠናቋል ብሏል። መረጃ ለአንድ ሀገር ሰላም፣ ልማትና መልካም አስተዳደር ግንባታ ወሳኝ ከሆኑት ጉዳዮች መካከል መሠረታዊው ነው። ታዲያ መረጃ ደህንነቱ ተጠብቆና ተረጋግጦ ለሚፈለገው ዓላማ ማዋል ካልተቻለ ሀገራዊ ጉዳትን ያስከትላል። የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት ስድስት ወራት በሳይበር ደህንነት ጥቃት ሊደርስ የነበረን 15 ቢሊዮን ብር ማዳን መቻሉን ገልጿል። ተቋሙ የ2015 የመጀመሪያውን መንፈቅ ዓመት የሳይበር መረጃን አስመልክቶ ማብራሪያ ሰጥቷል። በለጠ ታረቀኝ የባለፉትን ስድስት ወራት የስራ ክንውን ያቀረቡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ሰለሞን ሶካ በ2015 የመጀመሪያው መንፈቅ ዓመት የክስተት ክትትል ቁጥጥርና ትንተና፣ ቃለመጠይቅና ቼክሊስት በማዘጋጀት ሕግና ስነ ምግባርን መሰረት ያደረገ ብርበራ መንገዶች በ64 ተቋማት ላይ ዳሰሳ ተደርጎም 340 የሳይበር ደህንነት ተጋላጭነት መገኘቱን ገልጸዋል። በዚህ ግማሽ ዓመት 27 የመንግስት ተቋማትና 37 የግል ተቋማት ላይ የተጋላጭነት ዳሰሳ ተደርጓል። በተደረገ የተጋላጭነት ዳሰሳ ጥናት መሰረት የዌብ የኔትወርክ መሰረተ ልማት፣ የሞባይል መተግበሪያዎች እና የተለያዩ ሶፍትዌሮች ላይ እንዲሁም የሰው ኃይል እና የአሰራር ስርዓት ላይ የተጋላጭነት ዳሰሳ ተደርጓል። በዛ ዳሰሳ ሶስት መቶ አርባ ተጋላጭነት ወይም ክፍተቶች አይደንቲፋይ ተደርገዋል ማለት ነው። ዋና ዳይሬክተሩ አቶ ሰሎሞን ሲናገሩ በግማሽ ዓመቱ 2145 የሳይበር ጥቃቶች መሞከራቸውንና 2000 ለሚሆኑት ምላሽ የተሰጣቸው መሆኑን ነው የገለጹት። በአጠቃላይ ባሳለፍነው መንፈቅ ዓመት በሀገራችን 2145 የሳይበር ጥቃቶች እና የጥቃት ሙከራዎች የተፈጸሙ ሲሆን ከነዚህ መካከል 2049 ምላሽ ተሰጥቶባቸዋል። 96ቱ ደግሞ በምላሽ እየተሰጠባቸው ይገኛል ማለት ነው። ተሞክረው የነበሩ የሳይበር ደህንነት ጥቃቶች ቢሳኩ ኖሮ የመሰረተ ልማቶች መቋረጥ፣ የመረጃ መጥፋትና የግንኙነት መንገዶች መዘጋት ችግሮች ይደርሱ እንደነበር ነው የገለጹት። በአጠቃላይ ባለፉት ስድስት ወራት በሳይበር ደህንነት ጥቃት ይደርስ የነበረውን 15 ቢሊዮን ብር በሳይበር ደህንነት ሰራዊት ማዳን መቻሉን ነው ዋና ዳይሬክተሩ አቶ ሰለሞን የተናገሩት። የመሰረተ ልማቶችን ማቋረጥ ይችሉ ነበረ፣ የዳታ መሰረቅ እና መጥፋት ሌላው ዳታዎችን በመመስጠር የቤዛ ክፍያ ገንዘብ ይጠየቅ ነበር። የግንኙነትን መንገዶችን በመጥለፍ እና የክፍያ መንገድ በመጠቀም ገንዘብን በማጭበርበር የመውሰድ አደጋ ይደርስ ነበረ ማለት ነው። የባለሙያዎች ቀዳሚ ትንተና እንደሚያመለክተው የሳይበር ጥቃቶቹ ሊያደርሱ የሚችሉት የገንዘብ ኪሳራ አስራ አምስት ቢሊዮን የኢትዮጵያ ብር ማዳን እንደተቻለ ጥናቶች በግልጽ ያሳያሉ ማለት ነው። ስለዚህ ይሄ እንደ ትልቅ ድል ሊወሰድ ይችላል። ባንኮችና የፋይናንስ ተቋማት፣ የጸጥታና ደህንነት ተቋማት፣ የሚኒስቴርና የክልል ቢሮዎች፣ የሚዲያ ተቋማት፣ የሕክምና ተቋማትና ከፍተኛ ትምህርት ተቋማት የሳይበር ደህንነት ጥቃቱ ኢላማዎች እንደነበሩም ተገልጿል። በፍጥነት እያደገ የመጣውን የህዝብ የመልማትና የመልካም አስተዳደር ጥያቄዎችን ለመመለስ የበጀትና የመዋቅር ችግር ገጥሞኛል አለ የደብረ ብርሃን ከተማ አስተዳደር። የአማራ ክልል ምክር ቤት ቋሚ ኮሚቴዎች ከደብረ ብርሃን ከተማ አስተዳደር የስራ ኃላፊዎችና ከተለያዩ የህብረተሰብ ክፍሎች ጋር ተወያይተዋል። ደጀኔ በቀለ የልማትና የመልካም አስተዳደር ስራዎችን የመስክ ምልከታ እያደረገ የሚገኘው የቋሚ ኮሚቴዎች ቡድን በደብረ ብርሃን ከተማ አስተዳደር አራት ቀበሌዎች የተከናወኑ ዋና ዋና ተግባራትን ተዘዋውሮ ተመልክቷል። ዛሬ ደግሞ በከተማዋ የተከናወኑ አጠቃላይ የልማት ስራዎችን፣ የታዩ ጥንካሬዎችና ሊስተካከሉ የሚገባቸውን ጉዳዮች አስመልክቶ ውይይት ተካሂዷል። ለቡድኑ ማብራሪያ የሰጡት የከተማው ምክትል ከንቲባ በድሉ ብሸትም የከተማው የገቢ አሰባሰብ፣ የስራ እድል ፈጠራ ተግባራት፣ ኢንዱስትሪና ኢንቨስትመንትን ለመሳብ የተከናወኑ ተግባራት እንዲሁም ትምህርትና ጤናን ጨምሮ አመርቂ ውጤት ተገኝቷል ብሏል። ለዚህም የተቋማት ቅንጅታዊ አሰራር መኖር ትልቅ ድርሻ እንዳለው ተነስቷል። በባለፉት ስድስት ወራት የተከናወኑት የከተማና የመሰረተ ልማት ስራዎቻችንን ብንመለከት አንደኛው የቤት አቅርቦት ችግርን ለመፍታት ከተማ አስተዳደሩ በባለፉት ስድስት ወራት ሰፊ ስራ ሰርቷል። ከአራት መቶ 25 ማህበራት በላይ ነው የቤት አቅርቦት ችግር ለመፍታት የተሄደው። ሁለተኛ መሰረተ ልማት በወቅቱ እንዲጠናቀቁ የማድረግ ስራዎች ናቸው። ወደ 35 የሚደርሱ ፕሮጀክቶች አሉ፣ በዛ ዓመት የምንሰራቸው በጥገናና አዳዲስ ፕሮጀክቶች። እነዚህ 25 የሚሆኑት አሁን ባለው ደረጃ የግንባታ ስራ የጀመሩበት እውነታዎች ናቸው ያሉት። የቀሩት አስር ፕሮጀክቶች በጨረታና በሁለታ ሂደት ላይ የሚገኙ ናቸው። ይሄ ከስተዛሬው የሚለየው መሰረተ ልማትን በወቅቱ ለማጠናቀቅ በእስኬጁል እየተመራን ስለሆነ በዚህ ደረጃ አበረታች ውጤት ነው። በምክር ቤቱ የሰው ሀብትና ቱሪዝም ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አበራሽ ታደሰ በሰጡን ማብራሪያ ደግሞ የመስኖ ስንዴ ልማት ስራዎች፣ የህግና ስርዓት ማስከበር ተግባራት፣ ህገወጥ የመሬት ወረራን ለመከላከል የተከናወኑ አበይት ተግባራት መልካም ጅምሮች ናቸው ብለዋል። ይሁን እንጂ በኢንቨስትመንት ስም ለረጅም ጊዜያት አጥረው የተቀመጡ ቦታዎች መኖር የመንግስትን ገቢ ከማሳጣትን ባለፈ የስራ እድል ፈጠራ ሚናቸውን ያስቀራል ባይ ናቸው። ከሚሰሩት በላይ መሬት የያዙ ሁሉ አይተናል ይዘውት ከቀረቡት ፕሮጀክት በላይ፣ ለምሳሌ ጫጫ ከተማ እንደዚህ ያየ ነው ቦታ አለ። ስለዚህ እነዚህ ሰዎች ማልማት በሚችሉት መጠን ካላለሙ፣ በውላቸው መሰረት ይዘውት በቀረቡት ፕሮጀክት መሰረት ካላለሙ፣ ለአልሚ ለሌላ አልሚ መስጠት ነው መፍትሄ የሚሆነው እንጂ ታጥሮ መቀመጡ ትክክል አይደለም የሚል የምክር ቤቱ ቋሚ ኮሚቴ የጋራ እይታችን ነው። ይሄ ብዙ ፋብሪካዎች አሉ፣ ብዙ አማራጮች አሉ ብዙ ጸጋዎች አሉ። እነዚህን ጸጋዎች ሁሉ ተጠቅሞ ጥሩ ነገር መስራት ይቻላል። በደብረ ብርሃን ከተማ አስተዳደር ከ10 ሺህ በላይ ለሚሆኑ ነዋሪዎች የመኖሪያ ቤት መስሪያ ቦታ እየተሰጠ ነው ያሉት አቶ በድሉ፣ መሰረተ ልማት ለማሟላት ግን ከተማ አስተዳደሩ የክልሉን ድጋፍ እንደሚሻ አስታውቀዋል። ከሁሉም በላይ ከ199 ዓ ም ጀምሮ የህዝቡ አጀንዳ የሆነውን ዓለም አቀፍ ስቴዲየም ለመገንባትም ቋሚ ኮሚቴው ድጋፍ ሊያደርግልን ይገባል ተብሏል። በሂደት ሊስተካከሉ የሚገባቸውን ጉዳዮች ግን እንፈታለን ብለዋል። 115 ሚሊዮን የደሞዝ ጉድለት እያለብን ነው። በጀት የመደብ ነው። ሁለተኛ እንደ ችግር በስፋት የምናነሳው እያንዳንዱ መዋቅር ሲዘረጋ ለአገልግሎቱና ና ለሰርቪሱ ተብሎ ነው። በእኛ ደረጃ የምንፈታቸውን የቢሮ የመሳሰሉት ጉዳዮችን እየፈታን ነው። ነገር ግን ከፍተኛ የተሽከርካሪ እጥረት አለ። ለምሳሌ ጫጫ ክፍለ ከተማ ከዚህ ከማዕከሉ 20 ኪሎ ሜትር ሄደን የምናገኘው ነው። ከጫጫ ክፍለ ከተማ 18 ኪሎ ሜትር ሄደው አርሶ አደር ይደግፋሉ። 38 ኪሎ ሜትር ራዲስ ድረስ የሚሄድ ክልል አለን የከተማ አስተዳደሩ እነዚህ አንዱን ክፍለ ከተማ አንድ ምንም አይነት ተሽከርካሪ የላቸው። በዚህ ደረጃ ክልሉ አቅሙን አገናዝቦ ድጋፍ ማድረግ አለብ ብለን እናስባለን። ወይዘሮ አበራሽ በሰጡት ምላሽም ከተማ አስተዳደሩ በአቅሙ መስራት ያለበትን እንዲሰራ መመሪያ ሰጥተዋል። ከአቅም በላይ ያሉ ሁለንተናዊ ችግሮች ምላሽ እንዲያገኙም ቡድኑ ከሚመለከታቸው አካላት ጋር ይመክራል ብለዋል። በየደረጃው ያለው የቢሮ ኃላፊዎች ጋር አጠቃላይ አመራሩ ጋር እንወያያለን ከዛ አቅም በላይ ከሆነም ደግሞ እስከ ምክር ቤቱ የውሳኔ ሀሳብ ይዘን እንቀርባለን፣ ምክር ቤቱ አቅጣጫ እንዲያስቀምጥበት ጭምር። እነዚህ አሁን የሚነሱ ነገሮች አብዛኞቹ ያው ከመኪና ከበጀት፣ አጠቃላይ ከሰው ሀይል መሰረተ ልማት እነዚህ ሁሉ የተነሱ ጥያቄዎች አሉ። እነዚህን ክልሉ ያው ደረጃ በደረጃ በአቅሙ እየፈታ ነው። በዚህ አመትም ተጨማሪ ለደብረ ብርሃን ከስልሳ ሚሊዮን ብር በላይ ነው መሰረተ ልማት ችግሮች እንዲፈታ በቅርቡ እየተመደበ ያለው ይሄንን እንግዲህ ሄደን የሚመከርበት ነው የሚሆነው በመጨረሻም በደብረ ብርሃን ከተማ አስተዳደር ያለው የተቀናጀ የኢንቨስትመንት እንቅስቃሴ ለሌሎች የሀገሪቱ ከተሞች ተሞክሮ የሚወሰድበት ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር ተናገሩ። በከተማ አስተዳደሩ የተገነባ ያለው ዘመናዊ የደረቅና ፈሳሽ ቆሻሻ ማስወገጃ ማዕከል በዚህ ዓመት እንደሚጠናቀቅ የገለጸው ከተማ አስተዳደሩ በበኩሉ ኢንቨስትመንት ከአካባቢው ደህንነት ጋር እንዳይጣረስ እየተሰራ ነው ብሏል። ኤልያስ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀንበር በደብረ ብርሃን ከተማ እየተገነቡ የሚገኙ የኢንቨስትመንት ዘርፎችን ተመልክተዋል። የመሰረተ ልማት አውታሮችን ጨምሮ ሌሎች ተግባራትንም ጎብኝተዋል። በከተማ ውስጥ ያለው የተቀናጀ የኢንቨስትመንት እንቅስቃሴ በሌሎች የሀገሪቱ አካባቢዎች ላሉ ከተሞች በምሳሌነት የሚጠቀስ ስለመሆኑም ምክትል ፕሬዚደንቱ ተናግረዋል። በርካታ ኢንዱስትሪዎች ስራ ጀምረዋል። የአካባቢው አስተዳደር በፈጣን ሁኔታ የሚቀርቡለትን አገልግሎቶች በመስጠት እያሳየ ያለው ለውጥ ኢንዱስትሪዎች ወደዚህ እንዲመጡ የስራ እድል እንዲፈጥሩ በር እየከፈተ ነው ያለው። ሁሉም ኢንዱስትሪዎች አንዳንዶቹ ወደ ማምረት ስራ ገብተዋል። አንዳንዶቹ ደግሞ ወደ ማምረት ስራ ለመግባት በአጭር ጊዜ ውስጥ አንዳንድ ነገሮችን አስተካክለው እንደሚጀምሩ እየገለጹልን ነው። ስራ መቅጠር ጭምር፣ የስራ ማስታወቂያ ወጥተው ወደ ስራ መቅጠር እየተዘጋጁ መሆኑን አይተናል። ይሄ ኢንዱስትሪዎች ከአካባቢው መስፋፋታቸው የስራ እድል በመፍጠር አካባቢውን ሕዝብ ተጠቃሚ ያደርጋል። በከተማ አስተዳደሩ መዋለንያቸውን እያፈሰሱ ያሉ ከ100 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ስለመኖራቸው ተነግሯል። የኢንቨስትመንት ዘርፉንና ነዋሪዎችን ያማከለ የደረቅና የፍሳሽ ቆሻሻ ማስወገጃ ማዕከልም እየተገነባ ነው። ማዕከሉን በዚህ ዓመት ለማጠናቀቅ እየተሰራ ስለመሆኑ የከተማዋ ምክትል ከንቲባ በድሉ ብሸት ተናግሯል። ደብረ ብርሃን ከተማ የቆሻሻ ማስወገጃ የደረቅ ቆሻሻ ዘመናዊ የምንለው ወይም ሳኒታሪ ላንድፊል የምንለው በዚህ ደረጃ ከዚህ በፊት አልነበረውም። ይሄ ለክልሉ ሞዴል የሚሆን በክልል ደረጃም አለ ብሎ በዚህ ደረጃ የሚጠበቅ አይደለም። ያ ግንባታ በተያያዘለት በጀት አመት እንዲጠናቀቅ ነው። ፕሮጀክቱ ለሶስት አመት የተያዘ ነበር። አሁን ባለው ደረጃ ግን በሁለት አመት ለማጠናቀቅ እየተሰራ ያለበት ሁኔታ ነው ያለው በየቀኑ የስራው ለውጡን እየመዘን ነው። አሁን ባለው ደረጃ ወደ 60 ፐርሰንት አካባቢ ደርሷል። በከተሞቹ የሚታየው ትልቁ ችግር የረዥም ጊዜ እቅድ ሳይይዙ ወደ ትግበራ መግባታቸው እንደሆነ ይነገራል። ይህ ደግሞ የተፈለገውን ለውጥ እንዳያመጡ እያደረጋቸው ነው። የአማራ ክልል መንግስት በየከተሞቹ በሚሰሩ ስራዎች ላይ የረዥም ጊዜ እቅድ ገቢራዊ እንዲሆን እየሰራ ስለመሆኑ ምክትል ርዕሰ መስተዳድሩ ተናግረዋል። የኢንዱስትሪ ቦታዎች መቱን እንዳመችነታቸው፣ እንደ ባህሪያቸው መደራጀት ወይም ክላስተር መሆን ስላለባቸው ይሄን በሰፊው አስቦ መስራት እንደሚገባ በጉብኝታችን ትምህርት ወስደናል ማለት ነው። ስለዚህ ይሄ እንዲተገበር እዚህ ለደብረ ብርሃንም ለሌሎችም ከተሞች ከሁለት ዓመት ከሶስት ዓመት በፊት ያልነበረ በአንድ ዓመት ውስጥ በሁለት ዓመት ውስጥ የተያዙ የኢንዱስትሪ አካባቢዎች ሞልተው አዲስ ፍላጎት እየመጣ ስለሆነ የረጅም ጊዜን አስቦ አቅዶ መስራት እንደሚገባ ተመልክተናል። በደብረ ብርሃን ከተማ ላይ ይህ ችግር እንዳይከሰት ለቀጣይ 20ና 30 ዓመታት ሊያገለግል የሚችል መዋቅራዊ ፕላን ገቢራዊ እየተደረገ ነው። ይህ ደግሞ ግዙፉ የኢንቨስትመንት ቀጠናን ለመገንባት የሚደረገውን ጥረት ያግዛል ተብሏል። እንደ ምክትል ከንቲባው በድሉ ብሸት ሀሳብ ለረጅም ዓመት እስከ 20 እስከ 30 ዓመት ሊያገለግል የሚችል የመዋቅራዊ ፕላን ከተሰራለት በዛ ፕላን ስለሚገዛ ከተሞች የረጅም ጊዜና ዘላቂነት ያለው የልማትና የመሰረተ ልማት አስበው እንዲሰሩ ያደርጋቸዋል። ስለዚህን ጥያቄ ለመመለስ በመዋቅራዊ ፕላን የተጀመረበት ሁኔታ ነው ያለው በዩኒቨርሲቲው ይሄ በሰፊው ሕዝብ ምሁራን እንዲወያይበትና ና የተለያዩ ሀገር ልምዶችን አካቶ የደብረ ብርሃን ከተማ የት ትደርሳለች የሚለውን የዛሬ 40 እና 50 ዓመት በተነበ መልኩ ለመስራት ዝግጅት እየተደረገ ና ወደ ተግባር የተገባበት ሁኔታ አለ ከተማዋ እየተገነቡ የሚገኙ የኢንቨስትመንት ዘርፎች ሲጠናቀቁ ከ140 ሺህ በላይ ለሚሆኑ ዜጎች የስራ እድል እንደሚፈጥሩ ይጠበቃል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ስትከታተሉት የነበሩ ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።